ዛሬ ደግሞ ልዩ የሆነ ውህድ ወይም ለቦርጭ ብቻ ላላችሁ ይዤላችሁ መጣሁ። ይሄ ደግሞ ዘንጅብል ነው። ሰላም አለይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ ጀማአ? ደህና ናችሁ ብላችሁ አሉኛል። ዛሬ ደግሞ ለቦርጭ ብቻ ይሁን ወይም ውህድ ይዤላችሁ መጥቻለሁ። ይህ የምታዩት የምትመለከቱት ዝንጅብል ነው። የተፈጨ ዝንጅብል ነው። አይ እናንተ የተፈጨ ዝንጅብል ከሌላችሁ ምን ታደርጋላችሁ መሰላችሁ? ጥሬው ዝንጅብል ትፈቀፍቁት እና ትፈጩታላችሁ በሁለት ሌትር ውሃ ማለት ነው። በሁለት ሌትር ውሃ ትፈቀፍቁት እና ከዚህ ታጠሉታላችሁ። ስታጠሉት ደግሞ የሚጠልለው ነገር ትደፉት እና ውሃውን ብቻ ታስቀራላችሁ። ውሃውን ስታስቀሩት ደግሞ በጆግ አድርጋችሁ ለብዙ ጊዜ እንዲጠቅማችሁ ማለት ነው። ትንሹ ዝንጅብል ለብዙ ጊዜ ይጠቅማል ማለት ነው። ምን ታደርጉታላችሁ? ከዛ አጠላችሁ፣ ጆግ ላይ ያስቀምጡታላችሁ፣ ከዛ ሁለት ሎሚ ትጨምቃላችሁ። ከዛ እየተፈጨው ዝንጅብል ያጠላችሁ ዝንጅብል ላይ ታስረው ትደባለቁታላችሁ። ከተደበለቀ በኋላ ደግሞ ጆክ ላይ አድርጋችሁ ፍሪጅ ላይ አድርጋችሁ በኮባያ ትንሽ ትንሽ አድርጋ ትንሽ ቢያንስ አንድ አምስት ማንኪያ ትልልቁ ማንኪያ ትቀንሱ እና ውሃ ጨምራችሁ መጠጣት ማለት ነው። እኔ ደግሞ አንተከትከዋለሁ፣ ምክንያቱም ጥሬው ስለሌለኝ እኔ አንተከትከዋለሁ። እያንተከተኩት ነው አሁን ማለት ነው። እሺ፣ ሌላው ነገር ደግሞ እንደዚህ የዚህ የሌላችሁ ደግሞ በጥሬ ነግሬያችኋለሁ ማለት ነው። እዚህ ጋ ደግሞ ለራሴ አንተ ትክ ያለው አሁን ያው አላያችሁኝም አላሳየኋችሁም ነገር ግን ይሄን ይመስላል ከዛ ሎሚ እጨምራለሁ ላይ ይላል ከፈለኩኝ ካወጣሁት በኋላ ሎሚ እጨምሬ እጠጣዋለሁ ማለት ነው በባዶ ሆዴ ማለት ነው አያችሁት እንዴት እንደሚሰራ እኔ ትንሽ ስለቀነሱት ነው። አሁን አወቅና ሎሚ ጨምሬ እጠጣዋለሁ ማለት ነው። ቀላል ነው። እንደዚህ አንተጋር ተካዋለህ። እኔ ግን እንድ መሰለኝ ወልደኝ። እሺ ያልገባችሁ ነገር ካለ ጠይቁኝ። ሌላው ነገር ደግሞ ያው ከኩሽና መውጣው ኩሽናው ትንሽ ያኔ የግድር ጠቅድ የሚባለው እሱ የጮኸው ስለሆነ ለዛ ነው የወጣሁት። ሌላው ነገር ደግሞ እናንተ በምትጠቀሙበት ሰዓት ዝንጅብሉ ሊጎዳችሁ ይችላል። ከተዘጋጋባቸው እና ምን ታደርጋላችሁ ይመስላችኋል? ወይም ምግብ ከበላችሁ በኋላ ብዙም አታብዙ። ምግቡን ምግቡን ከበላችሁ በኋላ መጠጣት። የጥሬው አሰራር በጣም ሲምፕል ነገር ነው እና ጥሬው ብትጠቀሙት ደግሞ ለእናንተ ለጤና በጣም አሪፍ ነው። እኔ ጥሬው ስለሌለኝ ነው ጥሬው አፈጫጭቶ አሳያችሁ ነበረ ማለት ነው፣ ግን በጣም ቀላል ነው። አንደኛ ነገር ዝንጅብል ተመጣላችሁ፣ ከዛ የጁስ መፍጫ በሁለት ሌትር ውሃ ማለት ነው ትልቁ ዘንጅብል ነው የምታረጉት እናንተ። ትልቅ ዘንጅብል ሁለት ሌትር ማለት እናንተ ትልቁ ሃይላንድ አይደለም። ሁለት ሌትር ማለት ትንሹ ጆክ ማለት ነው። ሁለት ቁጥር የሚሆን ሁለት ቁጥር እንትን ያለው ማለት ነው። ያኔ ቁጥር ምናምን ያለው ጆክ ካለ አይደለ ሁለት ቁጥር ነው የምታረጉት እንጂ ሁለት ሌትር ስላችሁ እናንተ ሁለት ሌትሩ ሙሉ እንዳትጨምሩት ውሃ ማለት ነው። እንዳትሸወዱ። ሌላው ነገር ደግሞ አሰራሩ እንድነገርኳችሁ ዘንጅብል ታመጣላችሁ ወይም መቆራረጥ ትችላላችሁ፣ ከፈለጋችሁ መፈቅፈቅ ትችላላችሁ። እሱ እንዳማራጫችሁ ነው። ከዛ ጆኩ ላይ ታስገቡ የጁሱ መፍጫ ላይ ታስገቡና ያልኳችሁ ውሃ መጠን ታስገባላችሁ። ካስገባችሁ በኋላ ደግሞ ትፈጩታላችሁ። ከፈጨችሁ ደግሞ ድግግ አድርጋችሁ መፈጨት ነው ያለበት። ሲፈጭ ደግሞ ውህዱ በጣም ይወጣል ማለት ነው። ሌላው ነገር ደግሞ ታጠሉታላችሁ። ከጨረሳችሁ በጨርስ ከጨረሳችሁ ታጥሉታላችሁ። ካጥላላችሁት በኋላ ደግሞ ያጠለላችሁትን እንትን አተላት ትደፉታላችሁ። ከዛ ከታች የሚወጣው ውሃውን ብቻ ነው የምታስቀምጡት። ከዛ ሁለት ሎሚ ታመጡና ሁለት ሎሚዋን ምን ታደርጋላችሁ መሰላችሁ? ተጨምቁታላችሁ። ከዛ የተፈጨው እንትን ዝንጅብል ውሃው ላይ ትደባልቁታላችሁ። ከዛ ጆክ ታመጡና ጆክ ላይ ታስቀምጡታላችሁ። ጆክ ላይ ታስቀምጡት እና ምን ታደርጋላችሁ መሰላችሁ፣ ለብዙ ቀናት ይሆናል። ለብዙ ቀናት በቃ እንዳትቸገሩ ብዬ ነው። ለብዙ ቀናት ይሆናል። ከዛ ጆክ ላይ ታስቀምጡት እና ከዛ እናንተ መጠጣት የምትፈልጉበት ሰዓት ወይም መቀነስ የምትፈልጉበት ሰዓት፣ ዝንጅብል እና ሎሚ መቼም እንትን አይልም፣ ችግር አያመጣም። ያኔ ችግር አያመጣም ስላችሁ እንትን አይበላሽም ማለት ነው። እና ከዛ እናንተ በፈለጋችሁ ሰዓት ወይም ትንሿ ሲኒ የለም ትንሿ ሲኒ ሙሉ በትልቁ ኩባያ የታደረጉ እና ከዛ ቀዝቃዛ ውሃ ከፈለጋችሁ፣ ቀዝቃዛ ከፈለጋችሁ ሙቅ እንደፈለጋችሁ ማድረግ እና መጠጣት ትችላላችሁ ማለት ነው። ቃሉ ላይ ሲምብል ነው። እና ለቦርጭ እዚህ ጋር አጋጣሚ እንትን ይሄ ሞባይል ቦርጭ ላለባችሁ እህቶቼ ወላሂ በጣም በጣም ይጠቅማቸዋል። ተጠቀሙት። ከወደዳችሁት ላይክ፣ ሼር አትርሱ። አመሰግናለሁኝ። ወደዳችኋለሁኝ። ክበሩልኝ። ለምጠይቁ ጥያቄ ካለ ጠይቁኝ። ለመመለስ ዝግጁ ነኝ። አብሽሮ የተለያዩ ነገሮች ይዤ ልመጣ ቃል ገባላቸዋለሁ። እናንተ ብቻ ላይክ እና ሼር አድርጉ፣ ሰብስክራይብ አድርጉ፣ አብረታቱኝ። እንሻላህ የተለያየ ነገር ይዤላቸው እመጣለሁ። መልካም ቀን ተመኘ ሁላችሁ። አላህ ስብሓን ወተላ ኃይሩ ምንዳችሁ እጅዛችሁን ይክፈላችሁ። አላህ ስብሓን ወተላ ለሀገራችን ያብቃን፣ ከልጆቻችን ጋር አላህ በሰላም ያገናኘን፣ ስደት አለሙን ደግሞ አላህ ቀላል ያደርግልን። አላህ ያሰብነው ያቀድነውን አላህ ያሳካልን፣ እላችኋለሁ መልካም ቀኑን ተመኘሁላችሁ። አሰላሙ አለይክም ራህመትላሂ ወረካቱ። አይለብቱ በጣም ነው መወዳችሁ፣ ከበሩልኝ።